እሺ እንጀምር። አክሽን ሄ ጋይስ እንዴት ናችሁ? ዌልካም ቱ ማይ ዩቲብ ቻናል እኔ ደሊና ነኝ። ዛሬ በዲስ ቪዲዮ መጥችላችኋለሁ፣ አብራችን ቆዩ። ኦኬ እና ዛሬ ከሲምፕል ሜካፕ ሆኖ ትንሽ ላይት የሆነ ሲምፕል ሜካፕ ነው የምንሰራው። በአሁኑ ቪዲዮ ሁሉንም እቃዎች አሟልቼ ነው የምንሰራው፣ ግን በቀጣይ ቪዲዮ ሁሉም እቃ ለሌላችሁ ሰዎች ኦር ደግሞ እኔ ሳይኖረኝ እናንተላችሁ ካለ በቀጣይ ቪዲዮ ላይ ደግሞ አሟልቼ ይሰራላችኋለሁ ማለት ነው ኦኬ መጀመሪያ የምንጀምረው በታችን ሞቸር ሞስቸር እናደርጋለን። አንዴ በሞስቸር ዛሬ ያለኝ እና በላሮች ታያችኋል። መቼስ በዚህኛው ነው ሞስቸር አድርገን እንጀምረው። ከዛ ቶነር እናደርጋለን። ከዛ ደግሞ ፕራይመር እናደርጋለን። ፋውንዴሽን እንቀጥላለን። እያንዳንዱን ስቴፕ የማደርጋቸው ነገሮች እየነገርኳችሁ ነው የማደርገው። ሁሉንም የማደርገው ነው እንዴ ያረጋሉ እንዴ ያረጋሉ ብዬ እናገራለሁ። እንዳልኳችሁ ሲምፕል ሆኖ ትንሽ ብራይት ሆነ ወይስ ትንሽ ላይት ሆነ ነገር ነው የምሰራው ብዙ ጊዜ ከለር ስንጠቀም ወይ ደግሞ ፋውንዴሽን ስንጠቀም ብዙ ጊዜ ወይም ማች እንዲያደርግ እንፈልጋለን አንዳንድ ሰው ደግሞ ነጣ እንድል ይፈልጋለን ይላል አንዳንድ ሰው ደግሞ አይነት ነገር ይፈልጋልና አሁን የመጣው ትሬንድ ደግሞ ምንድን ነው ትንሽ እዚህ ጋር ላይት የሆነ ነገር ይፈልጋሉ ብዙዎቻችንም እንፈልጋለን ይሄ ይሄ እና ይሄ ብራይት እንዲሆኑ እንፈልጋለን ማለት ነው እንደዛ ለማድረግ እሞክራለሁ ብዙም እንደዛ አልወድም ግን እያደረግኩኝ ይሰራለሁ አብራችሁኝ ቆዩ። በሚገርም ቪዲዮዎች እመጣለሁ። ሰብስክራይብ ማድረጋችሁን ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳይረሳኝ። አብራችሁን ቆዩ። ኦኬ፣ ዘን መጀመሪያ እንዳልኳችሁ ሞይስቸራይዘር ነው የምንቀባው። ፊታችን በደንብ በሞይስቸር እንዲያረግ በደንብ ነው መቀባት ያለብን። ፊታችንን የኔ ፊት ኦይሊ ነው ግን እንደፊታችሁ ፊታችሁ አይነት ያላችሁ ሞይስቸራይዘር ተጠቅማችሁ ሞይስቸር ታረጋላችሁ ማለት ነው

እንዲህ ቀላቅም ብዙ ነው ይመስላል ማለት ነው። ኦኬ አንድ ሞር ፋውንዴሽን ነው መጀመሪያ። የኔ ከለር ይሄኛው ነው፣ ይሄ ፌንቲ ነው። የኔ ከለር ይሄ ነው ግን እንዳልኳችሁ ትንሽ ላይት ማለት ስላለብኝ ትንሽ ላይት ነገር እጨምርበታለሁ። ሚክስ አድርጌ ሁለቱን ከዛ በኋላ ነው የምቀባው ማለት ነው። ኦልሬዲ ሚክስ ያረኩት አለ ይሄ ከለር መጣ ማለት ነው፣ ጋይስ የሚያምር ከለር ነው የመጣው። ይሄ ከለር ተቀብቼ ደግሞ ታውታላችሁ አብራችሁ። ቆንጆ ከለር መጣ። ኦኬ ትንሽ

ቃራሪ ለ ማለት ትችላለች አይታየሁ በቃ እንዲህ ያደረግን ነው የምንቀጥለው ማለት ነው። አንዳንድ ሰው ክንድ ያስቀድም ይችላል። አንዳንዴ ደግሞ ቅድም ወደ ኋላ የምንሰራው ማለት ነው። አሁን ላይ ሞር ብሌንድ እንትን አደረግን፣ መከራው ወጥን። ይሄኛውን አይደለም ቅድም ልትቀባበት የነበረው ነው ነው፣ ግን አሁን ላይ ብዙ ሰው በተቀባበል ይሄኛው ሞር ግን በዚያኛው ይሻላችኋል፣ ግን ይሄኛው ማሪፍ ነው። እኔም በእሱ አንዳንድ ምንም ብሌንድ ያለውን ፓርቶቹ ያስተካከልኩኝ በጣም በጣም

ስልቅንድቤ ከዛ እንዳልኳችሁ ትንሽ ፖሜድ ነገር እናደርግበታለን፣ በስሱ ወይም ኩልም እንችላለን። ኩልም እንችላለን። ኩላችሁንም እናደርጋለን ማለት ነው። ኩላችን እንዳልኳችሁ በሱ

ሁሉም ይሄን ያደረኩት ኮንሲለር ክሬም ነው። ሰው ፓውደር ሴት ማድረግ አለብን ማለት ነው። ከዛ በኋላ ነው ማለት ነው። ሻዶ እና ሌሎች ነገሮችን የምትጠቀሙ ከዚህ በኋላ ነው። አንድ ሻዶ እንዲዘጋ እናደርጋለን። አሜን ቪዲዮን ይልዳችሁት ተስፋ አደርጋለው። ላይክ ኮሜንት ሰብስክራይብ ያደረጋችሁ ለፎን ትከታተሉ ጋይስ ሻዶ መጠቀም ከነዚህ ውስጥ ነው። ሴምፕል ሜካፕ እንትኖች አሉት። ከነዚህ ውስጥ አንድ እንጠቀማለሁ ማለት ነው። ቆንጆ ቆንጆ ሴምፕል የሆኑ እንትኖች አሉት ሻዶ። ሶ አሁን የቀራኝ ብላ ሻዶ መቀመጥ ነው። ሻዶ ልቀጠለሁ። አሪፉ ሴምፕል ስለሆነ ትንሽ

ላይ በፈጠረው ኮንሲለር ከስር ሲደረግ

መስለው እንግዲህ ቪዲዮ ላይ እንዳያችሁ። እሺ በደንብ ልክስ ማድረግ ነው፣ አንዳንድ ኮረክት ማድረግ

ዴቪድ ቭሎግም ቢናርም ጓደኞቹ ሽሻኝ ነበር የቆየሁት። ከዚህ በፊት በነበሩት ቪዲዮዎች ሰው። ከዚህ በኋላ ደግሞ በተለያዩ ቪዲዮዎች እመጣለው፣ በተለያዩ ኮንተንቶች እመጣለው። እናንተ ሰብስክራይብ እያደረጋችሁ ጠብቁኝ። ባሪፍ ባሪፍ ቪዲዮዎች እመጣለው። እንዳልኳችሁ ደግሞ ዩቲዩብ ዩቲዩብ የጀመርኩት በቅርብ ነው። ብዙ ሰዎች የተለያያችሁ የተለያየ አይነት ኮሜንት ስትሰጡኝ ነበረ። በጣም አመሰግናለው። በጣም ረድቶኛለን ብዬ አስባለው። አይቻቸዋለው ችግሮችን የማይቻለው ጥሩ ነገሮችን የማይቻለው። እና ለሁላችሁም ሰብስክራይብ ለምታደርጉ ሰዎች በጠቅላይ አመሰግናለሁ። ሁላችሁንም አመሰግናለሁ። ፋይናል ሉክ ይህን ይመስላል። እንግዲህ በቀጣይ ቪዲዮ እንሰራላችሁ የምፈልጉት የሜካፕ ቲፕ እንዳልኳችሁ በራሴ ከለር ሲሆን በጣም ብራይት በሆን ወይ ደግሞ ከሲምፕል ሜካፕ ወጣ ያሉ ሜካፖች ፈለጉ ከሆነ ኮሜንት ላይ እያስቀመጣችሁልኝ እኔ ሁሉ እንሰራላችኋለሁ። አመሰግናለሁ በጣም ፈላያችሁኝ። ቴንኪ ጋይስ ቴንኪ ፎር ዌቲንግ um ዛሬ እንግዲህ እቃዎችን ብዙ አላሳየኋችሁም፣ ግን በቀጣይ ቪዲዮዎቹ ላይ መሳያችሁ ከፈለጋችሁ ለምሳሌ ፋውንዴሽን ስንት ቁጥር ነው የምጠቀመው ፋውንዴሽን ምንድን ነው ኮንሲለሪንግ ኪት ነው የዛውት አሁን እቃዎችን ኪት ነው የገዛኋቸው እና እንዴት እንደሞላኋቸው አሳያችኋለሁ። ጥያቄታችሁን ምንም ጠይቁኝ፣ ለሁላችሁም ለመመለስ ዝግጁ ነኝ። አመሰግናለሁ ጋይስ እስከ ዛሬም ሰፖርት አደረጋችሁ፣ በሙሉ በጣም ነው የማመሰግነው። ሰብስክራይብ ማድረጋችሁን እንዳትረሱ። ቴንክ ዩ